ሰሪሽ ከአንቺ ጋር አፍላፍ ገጥማ የምታወራ ከሆነ አደጋ ላይ ነሽ። አሁኑኑ ቀዩን ተጫኙ። ሴቶች ልብ ብላችሁ ስሙ። በተለይ አዳዲሶች፣ አረ የድሮዎቹን ብትሆኑ እስከ ዛሬ ያወራችሁትን አውርታችኋል። ከዚህ በኋላ ግን ይበቃል። የእስከ ዛሬው ስህተቶች ዛሬ ልታርሟቸው ትችላላችሁ። በመጀመሪያ ሴትዮሽ ከአንቺ ጋር አፍላፍ ግጥማ ስታወራ የአንቺን ድካማ ጎን እንዲሁም ደግሞ አንቺ በምን ሁኔታ ላይ እንዳለሽ ማወቅ ስለምትፈልግ ነው። መጀመሪያ ልብ ብላችሁ ማወቅ ያለባችሁ ነገሮች፣ ሁላችሁም በያላችሁበት የሚገባችሁ ትልቁ ነገር አረቦቹ፣ ሴቶቹ በእናንተ ይቀናሉ ይሄንን እወቁ አውቃችሁ ኖሩት ማለት ነው እናንተ እዚህ ስራ እየሰራችሁ አገራችሁ ላይ እኔ የቪላ ባለቤት የፎቅ ባለቤት ልትሆኑ ትችሉ ይሆናል ብለው ያስባሉ አንዳንድ ጊዜ ማለት ነው ከዛ ይጠይቋችኋል ለምን እነሱ ብሩን እዚህ ሀገር ያለውን ብር በጣም ብዙ ብር አድርገው ነው የሚቆጥሩት በጭንቅላታቸው ብዙ ነው ለእነሱ ማለት ነው ስለዚህ እረፍት ይነሳቸዋል የእናንተ ደሞዝ ለእነሱ እረፍት ይነሳቸዋል ይጠይቋችኋል በምትጠየቁበት ጊዜ ግን ያለባችሁ ትልቁ ማድረግ ያለባችሁ ነገር ስለ አራስሽ እና ስለ ቤተሰብሽ ስለሰራሽው ነገር አትናገሪ በተለይ በተለይ ጥሩ ነገር ካላችሁ አትናገሩ ከተናገራችሁ አንደኛ ምቀኝነታቸው፣ ቅናታቸው በተለይ እነሱ የሌላቸው ነገር ከሆነ ማለት ነው። ዜጎች ከሆኑ ያን ያክል ላይቀኑ ይችላሉ። ለምን እጅግ ቆንጃጅዬ ቤት እና ቆንጃጅዬ መኪና አላቸው። የሌላ ሀገር ዜጋ ከሆኑ ግን በተለይ እንደ ግብፅ እንዲሁም ደግሞ እንደ የተለያዩ በቃ ዜጋ ካልሆኑ ስል ይገባችኋል ተከራይተው የሚኖሩ እንደናንተው ተሰደው የሚኖሩ ከሆኑ ምስጢራችሁን ጠብቁ። የምትሰሩትን ነገር ዝም ብላችሁ ስሩ። ካልተናገራችሁ አትሞቱ፣ ተናግራችሁ ጠላት ከምታፈሩ እንዲሁም ደግሞ ልታደርጉ ያሰባችሁትን ነገር ከማድረጋችሁ በፊት አሳልፋችሁ ተናግራችሁ ሳት ታሳኩት ከግብ ሳትደርሱ ከምትቀሩ ዝም ብላችሁ የምትሰሩትን ነገር ስሩ። ስለ ቤተሰብሽ፣ ስለ እህትሽ፣ ስለ አንቺ ስላገባሽው ሰውዬ፣ ስለ ልጅሽ ለምንድን ነው ለሴትዮ የምትነግሪያት? ላሰርሽ ለምን ትነግሪያት አለሽ? አታዝንልሽም፣ አትረዳሽም፣ አትረዳሽም። ይልቁንስ በተቃራኒው ትንቅሻለች ትመቀኝሻለች፣ ትቀናብሻለች። ዝም በሉ አትናገሩ። በገዛ እጃችሁ ጠላት አታፍሩ። በተለይ በተለይ ጓደኛ እያላችሁ ለጓደኛ የምታወሩት ወሬ በገዛ እጃችሁ ወጥመድ እያጠመዳችሁ ነው፣ ከወጥመድ ውስጥ ለመግባት ማለት ነው። ሌላ ቪዲዮ እሰራበታለሁ። ሌላኛው የምትሳሳቱት ስህተት ስህተት የማይመስላችሁ በእርግጥ ለስራ ታታሪ ስለሆናችሁ ነው። ከምግብ ላይ ብድግ ብላችሁ የምትሄዱት ነገር ተጠራሽ አይደል? እየበላሽ ካየችሽ እየበላሁ ነው በይ። እየበላሽ ካልታየሽ ደግሞ እኔ ምሳይን እየበላሁ ነው፣ ምግብ እየበላሁ ነው በሉ። እናንተ ሮቦት አይደላችሁም። ሰው ናችሁ። ልክ እንደነሱ የሚያበላልጣችሁ ነገር እዚህ ጋር ኢኮኖሚ ብቻ ነው። ሌላ በምንም አትበላለጡ። እራሳችሁን አክብሩ። ምግባችሁን ቁጭ ብላችሁ ብሉ። ቁማችሁ የምትበሉ ደግሞ ትልቁ የእናንተ ችግር ማለት ነው። እናንተ ሀገር ኢትዮጵያ፣ መቀመጫ ወንበር የለም እንዴ? እንጨቱ ሞልቶ ተርፎ ወንበር ሞልቶ ተርፎን ወንበር እንደሌለው ሰው መቀመጫ እንደሌለው ሰው ቆማችሁ የምትበሉት ነገርስ? ቆማችሁ አትብሉ፣ ያስንቃችኋል። ቁጭ ብላችሁ ብሉ። ለምግብ ራሱ ክብር ስጡ። አገርሽ ላይ የሆነሽ ቢሆን ቆመሽ የማትበያትን እነ አረብ ሀገር ሲሆን ግን ቆማችሁ ትበላላችሁ። ምንድነው? ሴት አይደላችሁም? እንደ እናንተ የሴት ክብራችሁን ጠብቁ። ቁጭ ብላችሁ ብሉ። እየሄዳችሁ የምትበሉም አላችሁ። ማድ ቤት ውስጥ ስህተት ነው። እናንተ ራሳችሁን፣ ያስንቃችኋል። ከጫካ የመጣችሁ ከጫካ የመጣችሁ አይደላችሁም። ከቤት ነው የመጣችሁት። ልክ እንደነሱ ቤት ውስጥ እንደሚኖሩት እኛም ቤት ውስጥ ነው የምንኖረው። ለምንድነው ቁማችሁ የምትበሉት? እንደውም ደግሞ ስትጠሩ ምግብ ክፍቱን ጥላችሁ አትሄዱ። ስትጠሩ ወይም ደግሞ አደጋ ሊያመጣ የሚችል ነገር ወይንም ደግሞ ውጭ ላይ በር የሚንኳኳ ከሆነ ምግብ ክፍት ጥላችሁ አትሄዱ። ስትሄዱ ብድግ ብላችሁ ክድን አድርጋችሁ ትሄዱ። ክፍት ጥላችሁ ትሄዳላችሁ። ምግብ ለምን ራሳችሁ ናችሁ ተመልሳችሁ መጥታችሁ የምትበሉት። ቤት ውስጥ ድመት ሊኖር ይችላል። እንዲሁም ደግሞ የሆነ እነዚህ ትንንሽ በእንትን አንዳንድ ጊዜ ጊዜ ጠብቆ የሚመጡ ከፍሩት ላይ የሚመጡ ትንኞች አሉ፣ እነሱ ሊኖሩ ይችላሉ። ምግባችሁ ላይ በቀላሉ እንትን ያደርጉባችሁ እና ልትታመሙ ትችላላችሁ። ልጆች እራሱ በእጃቸው ሊያበላሹባችሁ ይችላል። የምትበሉትን ምግብ ክድን አድርጋችሁ ሄዱ። ክፍቱን ጥላችሁ ትሄዳላችሁ። ዞረሽ ዞረሽ ትመጫለሽ ትበይዋለሽ። አታድርጉ እንደሱ። ቆማችሁ አትጠጡ፣ ቆማችሁ አትብሉ። ትናቃላችሁ። እራስሽን መጀመሪያ አንቺ ስታከብሪው፣ አሰሪሽም ታከብርሻለች። ወንበር ከሌለ ወንበር ስጡኝ በሉ። ወንበር ከሌላቸው ካልሰጧችሁ፣ ምግባችሁን ይዛችሁ ጥርግ በሉ ወደ ክፍላችሁ ክፍልሽ ሄደሽ ቁጭ ብለሽ ብ ከዛ ውጭ ግን ማድቤት ላይ በዚህም እየዞራችሁ በዚህም እየዞራችሁ በዚህም እየተራመዳችሁ ቆማችሁ አትብሉ። አንደኛ ለእናንተም ያሳቅቃል፣ ምቾት የላችሁም ቆማችሁ ስትበሉ። ሁለተኛ ከነሱም ንቄት ይመጣል። ራሳችሁን ጠብቁ። አፍላፍ ገጥማችሁ ከሴትዮ ጋር አታውሩ። በገዛጃችሁ ወጥመድ ለራሳችሁ አታጥምዱ። ያገናኛችሁ ስራ ነው። ስራችሁን ስሩ። ስራችሁን አክብራችሁ ራሳችሁን አክብራችሁ ስሩ። የሚመለከታችሁን ብቻ ማውራት አለባችሁ። ግን የተገኘውን አይወራ። ሚስጥራችሁን ሁሉ አታውሩ። እንዲህ ሆኖ እንዲ ተሰርቶ፣ በዚህ ወጣ፣ በዚህ ወረደ ዳ እንድነሽ እንዴትልና ትንቅሻለች ስታከብርሽ የነበረዋቸው ሴትዮ ሚስጥርሽ እንደ ከማጎንሽን ትነግሪያትና ተነቅሻለች። ለምን ትናቃላችሁ? በገዛጃችሁ። እናንተ ሰው፣ እሷ ሰው። የሚያበላልጣችሁ ኢኮኖሚ ነው። እሷ በኢኮኖሚ ከፍ ስለምትል እሱም ከጊዜ በኋላ የመጣ ታቃላችሁ፣ የአረቦችን ታሪክ ድንኳን ውስጥ እንደሚኖሩ ከድንኳን ዛሬ ስለወጡ ይንቃሉ በተለይ አበሻን ይንቃሉ። እናንተ ሀገር ይሄ ምግብ አለ እንዴት እባላላችሁ? ባይኖር እንኳ አለ በሉ። አለ ሰርዶ ይባላል በሏት። ከፈለገች ምን አገባችሁ? የለም አትበሉ። እነሱ ከየትም ሀገር የመጣውን ነው የሚበሉት። እዚህ ሀገር የራሳቸው የላቸውም ሲጀመር